ወይና ወያ ይሰማ ይሰማል እንደምን አለሽ እንኳን ነመጣሽ ምን ነበር የከፋሽ በጣም ከፋኝ ማለት ያው ለመዘርዝ በትችል በውስጡ ኖሬ ደስ ይለኛል ግን ነው እዚህ ላይ በዚህ መውራት ከፈለግሽ ምንም እንትን የሚልሽ ነገር የለም እና ምናልባት አሁን ያለሽበት ሞመንት ለመውራት ምቹ ጊዜ ከሆነ እንዲህ አይነቱ ምናልባት መንፈስ ነገ ከነጎዳያ ላይ ነው ስለሚችል ምናልባት ብታወሪበት ደስ ይለኛል። እንድታግዘኝ ስለፈለኩ ነው። ማለት አንዳንድ ያለ አይደል ነገሮች በቃ በጣም እንዴ ለ እንዴ እንደማስረድ ቃሉ የሚመስል ነገር የለም። መንፈሳዊ ውጊያ ላይ ጥሩ አይደል አለ። በተለይ የሆነ ነገር ከገጠመኝ በኋላ ከዛሬ አራት ዓመት ወደዚህ አልሄድም። ቤተክርስቲያን ራሱ በቅርቡ ነው ራሱን እሳ ገብቼ ምናምን ተጠምቄ ቤተክርስቲያን ሄጄ ግን አሁንም እንደድሮ አልሄድም። በቃ ልክ ለመጸለይ ምናምን ይሄ የሚዋጋኝ ነገር ይመጣ ይሆን በጣም ይሄ በቃ ድቅም ብሎኛል። ይሄ መንፈሳዊ ህይወት ላይ፣ አለማዊ ህይወት ላይ እና እንደዚህ ስታይኝ ደግሞ እንደዚህ መልኬ ለብሼ ይዞ አልመስልም ይሄንን ማሳለፍ ምናምን አልመስልም እና በጣም ሰፈር እያረኩ ነው። እዚህ ጋር ማልነግር ሌላ ፐርሰ ላለኝ ማለት ሀላፊነት አለብኝ እና አላውቅም። እኔ በጣም ጎበዝ ነበርኩ፣ በጣም ብዙ ነገር ሞክሬያለሁ። ግን እንዴት እንደሆነ ሳላውቀው ከወድቀ ይወጣል ሁሉም ነገር ነው። አይዞሽ፣ አይዞሽ ነኝ። አይዞ አይዞሽ አታልቅሽ። እና የሚገርምህ እኔ ለራስህ ይሄ ውስጤን ለሰው አላሳይም፣ አልናገርም። በቃ ውስጤን ነው የምችለው። ግን ላወራቸው የሞከርኳቸው ሰው ማንም ሰው ኢትዮጵያ ውስጥ ወይ ስትሞት፣ ራስን ስታጠፋ፣ ወይ የሆነ ነገር ስትሆን ነው ሁሉም ሰው እንዲህ ብላኝ ነበር ብሎ ያወራል ግን

ምናልባት ከቤተ ክርስቲያን ለመትሪቅ አንዳንድ ነገሮችን ግልጽ አድርገሽ ስላልነገርሽኝ ይሄ በኃጢአት የመቆሸሽ ስሜት ስለሚሰማሽ ነው ወይስ በምን አይነት ሪዝን ነው? ከቤተ ክርስቲያን ለመትሪ ቤተክርስቲያን እንዳትቀርብ የሚያደርግሽ ሀሳብ በሚሉሽ የሚመላለሰው የኃጢአተኝነት የበደለኝነት ስሜት ነው ወይስ ምን አይነት ነገር ነው? ቤተክርስቲያን ማለት ነው። ከቤተክርስቲያን የራኩት አሁን ባልከው ምክንያት ነው በፊት

ሌላው አይነት መስሎ ይሰማኛል። በቃ ምን ማለት አያ ያለው ነው። ያን ጓደኞቼ ሙጪም ላይ ጎረቤት ላይ ሰው ፀልዮ እንዲህ ተደረገልኝ ምናምን ይላል። እንኳንና በቃ ተስፋ እንድቆርጥ አደረገኝ። ገባ ምን እንደጠቁ ግን ቤቴ ላይ ሆኜ ሲሆን እግዚአብሔር ያለኝ እምነት በጣም በጣም ይለያል። በቃ ስለሞተው አማሪው አላቅም እግዚአብሔር በጭራሽ ማሪው አላቅም። በቃ በውስጤ ነው የሚይዘው፣ እንደሱ ነው። በቃ ብዙ ጊዜ ማደርገ መልካም ሪና እንኳን ደህና መጣሽ። እንኳንም እህቶንሽን ምን አለመሰለሽ። ለመጀመሪያ ጸሎት ስናደርግ ምናልባት የብዙዎቻችን ችግር ነው። ምናልባት ጸሎት ስታደርጉ በአይምሯችሁ መጥፎ ሀሳብ የሚመጣ ከሆነ ምናልባት ገጥሟችሁ ከሆነ ገና ለጸሎት ስትነሱ በአሁነታችን ብዙ ነገር ይበላሽብኛል የሚለው ሀሳብ አለ፣ ስጋቱ አለ። አንዳንድ ጊዜ ደግሞ ይሄ ዝሙት የሆነ ነገር ሁሉ በአይምሯቸው የሚመጣ ሰዎች አለ እና በጸሎት ልክ ስትነሱ፣ በጸሎት ስትቆሙ፣ በአንቃዶ ልቦና ሆነ በተመስጦ ሊና ሆናችሁ ጸሎት ልትጸልዩ ስትሉ እንዲህ አይነት ነገር በአይምሯችሁ የሚመጣ እህቶች ወንድሞች በእነዚህ ነገር በምንም በምንም ታምር አተረበሹ ጋይስ በቃ ጸሎት ላይ ቆማችኋል። ጸሎት ላይ ከቆማችሁ በኋላ እንዲህ አይነት ነገር ባይመራችሁ የሚመጣ ከሆነ አንደኛ ትልቁ መፍትሄ ምንድን ነው መሰላችሁ? ማማተብ በስመ ስላሴ። ሙሉ ገጸ በረከታችሁን ማማተብ በስመ ስላሴ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እያሉ ደጋግሞ ስመ ስላሴን መጥራት። ስመ ስላሴን መጥራት ከብዙ ነገር ያረቃል። ጸሎቱም ስትጀምር በቅድስ ስላሴ እንዛምን በቅድስ ስላሴ እናምናለን ካለን በኋላ እክህ ደቀ ሰይጣን በስላሴ አመነ ሁሉ ሰይጣን ደና። እንኳንም እህቶሽን ምን አለመሰለሽ? ለመጀመሪያ ጸሎት ስናደርግ ምናልባት የብዙዎቻችን ችግር ነው። ምናልባት ጸሎት ስታረጉ በአእምሮአችሁ መጥፎ ሀሳብ የሚመጣ ከሆነ ምናልባት ገጥማችሁ ከሆነ ገና ለጸሎት ስትነሱ በአእምነታችን ብዙ ነገር ይበላሽብኛል የሚለው ሀሳብ አለ፣ ስጋቱ አለ። አንዳንድ ጊዜ ደግሞ ይሄ ዝሙት የሆነ ነገር ሁሉ በአይምሮቸው የሚመጣ ሰዎች አለ እና በጸሎት ልክ ስትነሱ፣ በጸሎት ስትቆሙ፣ በንቃተ ልቦና በተመስጦ ህሊና ሆናችሁ ጸሎት ልትጸልዩ ስትሉ እንዲህ አይነት ነገር በአይምሮቸው የሚመጣ እህቶች ወንድሞች በእነዚህ ነገር በምንም ተምር አተረበሹ አተረበሹ ጋይስ፣ ጸሎት ላይ ቆማችኋል። ጸሎት ላይ ከቆማችሁ በኋላ እንዲህ አይነት ነገር ባይመራችሁ የሚመጣ ከሆነ አንደኛ ትልቁ መፍትሄ ምንድን ነው መሰላችሁ? ማማተብ በስመ ሰላሴ ሙሉ ገጸ በረከታችሁን ማማተ በስመ ሰላሴ በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ እያሉ ደጋግሞ ስመ ሥላሴን መጥራት ስመ ሥላሴን መጥራት ከብዙ ነገር ያረቃል። በቀ-ጸሎት ስትጀምር በቅድስት ሥላሴ እንዛምን በቅድስት ሥላሴ እናምናለን ካለ በኋላ እክህ ደቀ ሰይጣን በሥላሴ ያመነ ሁሉ ሰይጣንን ይክዳልና፣ ስመ ሥላሴም ሲጠራ ደግሞ እንደው ጸባጋንን ትብጭምር የሚዋጋ ስለሆነ በቻልነው አቅም ሁላችንም በጸሎት ቦታ ስንቆም በስመ ሥላሴ ሙሉ ሰውነታችንን መባረክ እና ደጋግሞ በተደጋጋሚ እንዲህ አይነት ነገር ሲመጣ ደጋግሞ ማማተብ ደጋግሞ ማማተብ፣ መልካም። ሌላው ወደ መንፈስ ውስጥ ስንቀር ብዙ ነገር ይበላሽብናል። ብዙ ነገር እንትለ ጋይስ፣ ወደ ጸሎት ስትቀርቡ፣ በቅዳሴ ጸሎት ስትገኙ፣ በኪዳን ጸሎት ስትገኙ፣ በቤተ ክርስቲያን ቅጥር ስትገኙ፣ ሁለንተናችሁ ክርስቶስን ክርስቶስን ሲሸት፣ ብዙ ነገር እየተበላሸብን ነው ብላችሁ በፍጹም ወደኋላ እንዳትመለሱ። አስተውሉ ክርስቶስ ስለ እናንተ የከፈለውን ዋጋ አስተውሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ስጋን ስለተዋሃደ መለኮት የሆነው ጌታ እርሱ ፍጹም አምላክ ፍጹም ሰው ስለተባለ በሰው እጅ በጥፊ ተጸፍቷል በሰው እጅ በጥፊ ተጸፍቷል ሊወርቁ ያሉትን የሚገመገሙትን የሚደግፋቸው ጌታ ከሊጦ ሰራ አደባባይ እስከ ቀራኒዮ ድረስ 13 ሕማማትን ተቀብሏል 13 አይነት ሕማማትን አስራ ሶስት አይነት ህማማት ነው። በጣም የሚገርማቸው ነገር ትሁት አምላካችን ክርስቶስ ምራቁ ቅዱስ ሆኖ ሳለ እውር ሆኖ የተወለደውን ሰው አይኑን እንኳን ሲያበራ በአይኑ ላይ እንትፍ አላለበት። ምራቁን ወደ እጆቹ እንጥፍ ብሎ በአፈር ልውሶ አይንን አበራለት። ሁለት ነው። ቅዱስ የሆነ ጌታ እንኳን እውር ሆኖ በተወለደው ሰው ላይ ምራቁን እንትፍ አላለበት። እርኩ ሲሆኑ ምራቆች ግን ተተፉበት በጌታ በክርስቶስ ላይ ርቁ ሲሆኑ ምራቆች። አሁን ላይ በነገራችን ላይ ይህን ጾም ስንጾም ከማሙ ጋር ነው የምንተባበረው እና ይህን መርሳት የለበትም፣ የተከፈለልን ዋጋ መርሳት የለበትም። ክርስቶስ ሁሉን ነገር ነው። ስለኛ ተቱ ወደዚሽ ምድር የመጣው ቅዱስ ዮሐንስ ስለዛ እኮ ነው እጅግ በጣም ቢደንቀው ምን ብሎ ተናገረ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለምን እንዲሁ ወዷልን። እንዲሁን የወደደ አይደንቅም? ሁለንተነው ቅዱስ የሆነ ጌታ በጥፊ ሲጸፋ እንኳን መልስ አልመለሰ የክፋትን መልስ ያልመለሰ ክርስቶስ፣ የአይሁድ ክፉ መራቅ ጥቅ ሲባልበት ፊቱን ያላዞረ ጌታ ነው፣ የእኛ ጌታ መድህን አለም ክርስቶስ። እንደ ጋይስ ተቀለዳላችሁ እንዴ? ለዚህ ጌታ ብላችሁ ሌላውን ተውት ትናላችሁ። ምንንስ ብታጡ የሆነ ጌን ያደረጋችሁትን ስራ አይደለም፣ ገንዘብ አይደለም፣ አብት ንብረት አይደለም፣ ክብር አይደለም፣ ዝና አይደለም። ለዚህ ጌታ ስትሉ ምንንስ ብታጡ ምክንያቱም ክርስቶስ ማይነጻጸር ነገር ነው። በደንብ አስሩ ተወዳጆች፣ ለእኛ ሲል በጣም እኮ የሚለይ ፍቅር ነው። ይህ ፍቅር ለእኛ ለወዳጆቹ ለእኛ ለወገኖቹ ሲል ራሱን አዋርዶ በስጋ ተገልጦ ንጉሥ ሆኖ ሳለ የሰማይም የምድርም ንጉሥ ሆኖ ሳለ በከብቶች በረት ተወልዶ ትሑት የሆነው ጌታ በሰላሳ መቱ በማየው ዮርዳኖስ ተጠምቆ አዳም ገብሮ ለዲያብሎስ ሄዋን አመቱ ለዲያብሎስ የሚለውን የዕዳ ደብዳቤያችንን በአካሉ ረግጦ በመለቆጦ አቅልጦ ያጠፋ ምላክ ለእኛ ሲል ብዙ ዋጋን የከፈለ ቅድም እንዳልኳቸው እውሮን የተወለደውን ሰው ንራቁ የጌታችን የመድኒታችን የኢየሱስ ክርስቶስ መላክ ቅዱስ ሆኖ በላዩ ላይ ጢቅ ያላለ ጌታ፣ በላዩ ላይ እንጥፍ ያላለ ዓይኑን እንኳን ለማብራት በላዩ ላይ እንትፍ ያላለም ክርስቶስ ክፉ አይሁዶች ግን እርኩስ ሲሆነ ምራቃቸውን በጌታ ፊት ተፉበት። እርኩስ የሆነ ምራቃቸውን እንኳን ሲተፉበት ፊቱን ያላዞረ ጌታ ነው ክርስቶስ። እና ለጌታችን ለኢየሱስ ክርስቶስ ስትሉ የምታጡት ነገር እመኑ ልንገራችሁ፣ በእጥፍ ወደ እናንተ ይመጣል። የጊዮብን ታሪክ ማስታወስ ነው ተወዳጆች። ክርስቶስን ብላችሁ ክርስቶስ ኢየሱስን ብላችሁ ልጆቻችሁን ያጣችሁ ወንድም እህቶቻችን አስተውሉ። እግዚአብሔር አምላክ ለእዮብ በምን ያክል እጥፍ ድርብ በረከት ልጆችን እንደሰጠው እንዴት አክብሮ እንደቀደሰው አስተውሉ፣ አስተውሉ። መርሳት የለባችሁ ስለ ክርስቶስ ብላችሁ ኢየሱስ የሚለውን ስም ተደግፋችሁ ሀብት ንብረታችሁን ያጣችሁ ከሰውነት ተራ የወረዳችሁ የኢዮብን ታሪክ እንዳትረሱ። እዮብ ስለ አምላቁ ስለ እግዚአብሔር ብሎ ሁለንተ ነው ለምጸ በሆነ ጊዜ እግዚአብሔር አምላክ ዋጋን የሚቆጥር አምላክ ነውና ለእያንዳንዱ ተጋሎ ዋጋን እግዚአብሔር ለሁሉ ነገር በእጥፍ የሚከፍል አምላክ ነው። ሌላው ማንሳት የምፈልገው ሪናዬ በኃጢአት ድፈምነት ስሜት ሲሰማን የሆነ የመቆሸሽ ስሜት ሲሰማን። ይህ በዚህ አጋጣሚ ብዙ ሰዎች የተለያየ አይነት አማራጭን ይጠቀማሉ። አንዳንድ ሰዎች የድፋምነት ስሜት ሲሰማቸው በኃጢአት የመቆሸሽ ስሜት ሲሰማቸው በነፍስ ድፋምነት ስሜት ሲሰማቸው በትልልቅ ቦታዎች በትልልቅ መጠጥ ቤቶች ተገኝቶ በመጠጦች ራሳቸው መደበቅ ይፈልጋሉ። ዓለም የነጠቃቸውን ሰላም በዓለም ለመመለስ የሚሞክሩ ሰዎች አሉ። ዓለም እኮ ነጣቂ ናት። ምንም ነገር ሳትታጠቅ ምንም ነገር በጣም ራሳቸውን በመጠጡ ውስጥ መደበቅ የሚፈልጉ ሰዎች አሉ። ራሳቸውን ትልልቅ በሚባሉ ኮንሰርት ቦታዎች ላይ መደበቅ የሚፈልጉ ሰዎች አሉ። በነፍስ ድፋምነት ስሜት ሲሰማቸው፣ በእንደዚህ አይነት ቦታዎች ላይ ተገኝተው ራሳቸውን የሚያነጹ የሚመስላቸው ሰዎች አሉ። በነፍስ ድፋምነት ስሜት ሲሰማቸው ኦኬ፣ በጣም በነገሮች ከክርስቶስ ኢየሱስ ጋር መንገዳቸው ሁሉ እንደተለያየ ሁለንተናቸው የሚነግራቸው ሰዎች ይሄን የተቋረጠን ገበን ለመቀጠል ሰላም ጤና ይስጥልኝ። እንዴት ነው ፈለገ? እግዚአብሔር ይመስገን

እንድህ እንድታስብ ያደረገሽ እንደሆነ እየገፋፋሽ ሲያሰብሽ መካፍ ነው። እኔ ከሀገር ከወጣው ሰባት ዓመት ነው አሁን፣ እና ከሀገር ከወጣ በኋላ ከቤተሰብ ጋር ብዙ ኮሚኒኬሽን የለኝም ነበር ማለት እ የተፈጠረ ነገር ነበር እና በሶሻል ሚዲያ የተዋወቁ ሰው ነበረ ከዛም ከሱ ጋር ተዋወቅን አራት አመት ምናምን አብረን ቆየን በሶሻል ሚዲያ ብቻ ማለት ነው ማለት የኛ ጋር ልጅ ነው ወስጥ ቤተሰቦቹን አውቃለሁ ከዛ ብረ ቆያን ምናምን ኢትዮጵያ ከቤተሰቦች ጋር ነገርኳቸው ይሄ ነገር እንዳለ ማለት ታይ ኮሚኒኬሽን ስለሌለኝ ማለት ነው ከሰላም ተውጭ ብዙ ኮሚኒኬሽን የለኝም እና ለቤተሰብ እንደዚህ ሄድኩኝ ወደ ኢትዮጵያ ኢትዮጵያ ሄጅ ምናምን እንደዚህ እንዳለን ጓደኛ ላይ ምናምን ብዬ ብቻ እነ እንደዚህ ምናምን ብዬ አልነገርኳቸው። ከዛ ኢትዮጵያ ሄጄ ከእሱ ጋራ ማለት ቤተሰብን ማስተዋወቅ አይፈልግም እሱ በቃ እኔ ማለት ደግሞ ኖርማል ህይወት ነበር እንፈልገው ቤተሰቦች ጋራ እንደዚህ ብዬ አልነገርኳቸው። በቃ እንደዚህ ከሆነ በቃ ህይወት ለመመስረት እንደዚህ እንደዚህ እናድርግ ያለን ነገር ሲለኝ ያለኝ ገንዘቡን በሙሉ ወደሱ ትራንስፈር አደረኩት ማለት ነው፣ እንዳለ ያለኝ ነገር ከዛም ገንዘብ እንዳለ ያለውን ነገር በሞባይል ባንክ ነበር ትራንስፈራ አደረኩለት። አንድ ነገር ሱቅ እንክፈትና በቃ ከዚህ በኋላ ስሬ ባለው በዝ ተመልሰሽ ሄደሽ ያለውን ነገር አስተካክለን እንቀባለን፣ በቃ የራሳችንን ህይወት እንጀምራለን አለ። ኢትዮጵያ ሂጅ ማለት ስመለስ ወደ ኢትዮጵያ ወደዚህ ተመለስኩኝ ማለት ነው ወደ ኢትዮጵያ ወደዚህ ተመለስኩኝ በኋላ በቃ ተስተርቅ ያለውን ነገር ያኔ ብዙም ባናወራም እንደዚህ እንደዚህ ነው እኮ ምናምን ብዬ ነገርኩት። ከዛ ሷ ሰነግራት በጣም እነገጠች። እኔ የማውቀው ነገር የለም ማለት ዛንጻ እንደነገጡ ሁሉ ምና የራሱ ህይወት እንዳለው ልጁ ምናምን ነገርኛ አላመንኩም። እንደዛም ሆኖ ከሱ ጋር አውራ ነበረ እንደ በፊቱ ግን አወራኛው ዳዝንተር ኒ ሪስፔክት የሚባል ነገር የለውም። ከተመለስኩኝ በኋላ ማለት ነው። ምንም ሪስፔክት የሚባል በሴት ልጅ የሚባል ነገር የለው። በፊት የሚያወራኝ ነገር ህይወት የሚባለው እንደዚህ እንደዚህ ምናደርግ፣ እንደዚህ ይሆናል ብሎ የሚያወራኝ ነገር ምንም የለም። ከዛ እንደዛ ስሰማ የራሱ ህይወት እንዳለው ስልክ ትዳር ባይመሰረትም የራሱ ህይወት የራሱ የሚላሳት እንዳለች ሴት እንዳለች በህይወቱ ምናምን ነገረች፣ ሲስተር ታውቀዋለች። እና እንደዚህ ምናምን ብዬ ስጠይቀውም አይ እንደሱ እሸት ነው እኮ ምናምን ምናምን አለኝ። ከዛ በፊት ሁሌ በየቀኑ ነው የምናወራው። ከዛ አንድ ቀን ካወራኝ ሶስት ቀን ቆይቶ ነበር የሚያወራኝ። ቤተሰቦቹ ጋር ሲሄድ ስልኩን ይዘጋል ሙሉ በሙሉ ማለት ነው። ፋሚሊዎቹ ጋር ሲገባ ማለት ነው። ለምን ይሄ ነገር እንደዚህ ከሆነ ለምን ቤተሰብ አናስተዋውቅም? በቃ ና መስለው ማስተዋወቅም አይፈልግም ምናምን። ከዛም በቃ የራሱን ህይወት ሊጀምር እንደሆነ ነገረችን ሲስተር ማለት ነው። ወደ ሰባት መቶ ሺህ ብር ወደ እሱ አስገብቻለሁ ኖርማል፣ በቃ ህይወት ብዬ ምናምን ጀምር ልጀምር ምናምን ብዬ አስቤ ሱኩን አጠፋ ማለት ነው። እና በጣም ከባድ ነው እንደሌልፋውት ቻላቅ ይዞሻ

አዎ ይሰማኛል። ምን አለ መሰረሻ ነችው። ከሁሉ በፊት በእነዚህ አይነት ጉዳዮች ማልቀስ አይጠበቅብሽም። እግዚአብሔርን እንደውም ልታመሰግኝ ይገባል። እንኳንም በእነዚህ ሰባት መቶ ሺ ብሮች ይህንን ሰው እግዚአብሔር አምላክ እንድታቂው አድርጎ እንኳንም ከህይወት ሽራቅ እንኳንም ከህይወትሽ ወጣ። ከዚህ የሚከፋ ይሆን ነበር አስበሽዋል። ከዚህ ሰው ልጆች ወለሽ ብቻሽን ሆነሽ ኢማጂን ከቤተሰብ ጋር እንዳልሹ፣ ጥሩ ሁኔታ ላይ አይደለሽም። አንዲት ሴት ስትወልድ በነገራችን ላይ ትደማለች። አይሽ ደም ሲፈስ የሚጠረጊ አይዞሽ የሚል ያስፈልጋል። በእነዚህ አይነት ሁኔታ ላይ ደግሞ እንዲህ አይነት የሞራል ውድቀት ተፈጥሮ ቢሆን ኖሮ ሊያውም ልጆች ወለች ደግሞ በጣም ከባድ ነው። እግዚአብሔር አምላክ ግን በደህና ጊዜ ነገሮች እንድታቂ ያደርጓል። ትልቁ ነገር ምንድነው መሰለሽ እና ትልቁ እንስሰት ያጠፋሽውም አንቺ ነሽ። በመሰረቱ በቅጡ የማታውቁትን ሰው በጣም ረዥም ለሆነ ነገር ከእናንተ ጋር አብሮ እንዲጓዝ ወዲሆኑ መፍቀር መልካም አይደለም። የፍቅር ህይወት ምን አለ መሰላችሁ እኩል የምትራመዱት ህይወት ነው እኩል። በዚህ አጋጣሚ እንዲህ አይነት የፍቅር ህይወት ውስጥ ነን ብላችሁ የምታስቡ እህቶች፣ ወንድሞች ካላችሁ ዛሬውን ወስኑ። በቃ ዛሬው ነው። እንዲህ አይነት ነገር ላይ ብዙ ጊዜያችሁን ባታባክኑ ጥሩ ነው። ልክ እንደዚህ አይነት ህሊናቸውን የሸጡ ሰዎች አሉ። ወንዶችም ሴቶችም ተመሳሳይ። ልክ እንደዚህ ህሊናቸውን የሸጡ ጉዳያቸው ገንዘብና ገንዘብ ነክ የሆነ ነገር ብቻ ላይ የሆነ ፋይናንሻል ጉዳይ ላይ ፎከስ የሚያደርጉ ህሊናቸውን የሸጡ ሰዎች አሉ። የእናንተም ዙሪያ የሚያንዣብቡት እናንተ ያላችሁ ነገር ገንዘብ እስኪያደርጉት ድረስ ነው። ስለዚህ በመጀመሪያና አንድን ሰው ስታገኚ ከአንድ በቶ ቀልጠፍና ከሚናገረው ንግግር ዝም ብሎ ማመን አይደለም። ኦኬ በፍቅር ህይወት ላይ ያስፈልጋል። ትዳር ማለት በነገራችን ላይ በጣም ጥንቃቄ የሚሻ ህይወት። ትዳር ማለት እንደ ሎጥ ሚስት ወደ ኋላ ዞር ተብሎ የማይታይበት በቃ ወደ ፊት ብቻ የምንጓዘው ህይወት ነው የትዳር ህይወት። እዚያ አይነት ሌቨል ላይ ከመድረስ በፊት በደንብ መጠናናት በደንብ መግባባት ያስፈልጋል። ምክንያቱም ጉድና ጅራት ከበሰዋለ ነው ይባላል። ያ ሰው ወደ አንቺ ወት ከመጣ በኋላ ማን ነው ምንድን ነው ምን አይነት አካባቢዎችን እየሄደ ነው ምን አይነት ስብዕና ያለው ምናምን ከጊዜ በኋላ ነው የምታውቂው። በተመሳሳይ እሱ አንቺ ልክ እንደዛው እና በአንድ ጊዜ ለነገሮች መሯሯጥ፣ ለነገሮች መሮጥ ዋጋ ያስከፈለናል። እግዚአብሔር አምላክ መልካም አምላክ ነው። በአሁኑ እንድትማር የፈለገው ነገር ስላለ እንዴ ነገሮች ተፈጥረዋል። ሌላው ረዥም ጊዜ ላብሽናን ተፍተፈሽ ሰራሹን ገንዘብ ይህ ሰው ወስዶታል። የሰው ገንዘብ በመሰረቱ ሰት ነው። ይህ ሰው ወስዶት የሚጠቀሙ አይምሰልሽ የሚያልፍለት አይምሰልሽ። ሃና በቃ። እግዚአብሔር አምላክ ፈቃዱ ስለሆነ ይህን ገንዘብ ከአንቺ እጅ ወጥቷል። አይታወቅም ይህ ገንዘብ አንቺ ጋር ስላለ ምን አይነት ዘራፊዎች መጥተው ለዚሽ ገንዘብ ብለው ነፍስሽን ሊያጠፉ እንደሚችሉ ወይም ደግሞ አንቺ በዚህ ገንዘብ ምን ያክል ጊዜ ልትረሹ እንደምትችይ የሚያውቀው ጊዜር ብቻ ነው። ብቻ ፈቃዱ በሆነና ግን ለአንቺ አሰቡ የተሻለ መልካም ነገር ስላለ ይህ ነገር ከአንቺ እንዲርቅ ያደረገ ያም ሰው ከአንቺ እንጂ ላይ ያለን ገንዘብ አብረን ትዳር እናፈራ፣ ማንነ መሰረት አለን፣ ህይወት ይኖረናል፣ ልጆች እና ያው ይኖሩናል ምናምን በሚል የድለላ ቃላት ያንን ገንዘብ እንድትልኪ ያደረገ፣ ሶ ሃና አንድ ማወቅ ያለብሽ ትልቁ ነገር እግዚአብሔር አምላክ ችግርሽን ያቀለለ እንዲህ አይነት ሰው ባል አይሆንም። ባል ማለት ለሚስቱ በነገራችን ላይ ገመናዋን ከላይ ገመናዋን ሸፋኝ፣ እሺ፣ ከሚጣቃባት ጦር ሁሉ ቆሞ የሚከላከልላት ነው ባል ማለት። ባል ማለት ያ ችግሯን ችግሩ የሚያደርግ ነገራችን ላይ ሚስት ሀሜተኛ ሰው እግዚአብሔር ያክብርለት። ሰላሙን የለም።